እንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት በትልልቆቹ ክለቦች መካከል የሚደረጉ ጨዋታዎች የብዙዎቻችንን ስሜት እየያዙ ነው። ሊቨርፑል እስካሁን ድረስ ያደረጋቸውን ጨዋታዎች በሙሉ በማሸነፍ የደረጃ ሰንጠረዥን በአስተማማኝ ሁኔታ እየመራ ይገኛል። የሊቨርፑል የትላንትና ድል ዛሬ ምሽት 12 ሰዓት ከ30 አርሰናል ማንቸስተር ሲቲን ሲያስተናግድ ለሚደረገው ጨዋታ ትልቅ ተጽዕኖ አለው። ምክንያቱም አርሰናልም ማንቸስተር ሲቲም በሊቨር ሊቨርፑል የሚወሰድባቸው ብልጫ አሁን ካለው ይልቅ እንዲጨምር አይፈልጉም። ግን ደግሞ የዛሬው ልዩ ነው። በአርሰናልና በማንቸስተር ሲቲ መካከል የሚደረገው የኤምሬትስ ስቴዲየም ፍልሚያ ማን የበላይ ይሆንበታል የሚለውን ጥያቄ የምናነሳበት፣ በየትኞቹ ተጫዋቾች መካከል የሚደረገው ትንቅንቅ የበለጠውን ትኩረት ይስባል የሚለውን የምንመልስበት። አርሰናል ባለፉት ጥቂት የውድድር ዓመታት በማንቸስተር ሲቲ ላይ እየወሰደ ያለውን ይነት ይበልጥ ለማስረገጥ ጠንክሮ ወደ ሜዳ የሚገባበት ይሆናል ተብሎ ይጠበቃል። ጨዋታው ትልቅ ነው። አርሰናል ከማንቸስተር ሲቲ፣ አርቴታ ከፔፕ ጋርዲዮላ። የአርሰናል የተከላካይ ክፍል እጅግ አስፈሪ ብቃት ላይ ይገኛል ከሚባለው ከኤርሊንግ ሃላንድ ጋር ይጋፈጣሉ። ጨዋታው ከጥቂት ሰዓታት በኋላ ይጀምራል። በዚህ ጨዋታ ዙሪያ መደመጥ ያለባቸውን አዳዲስ መረጃዎችን ወደ እናንተ እናደርሳለን። የዓለም አትሌቲክስ ሻምፒዮና ዛሬ ይጠናቀቃል። ኢትዮጵያ የቀራት አንድ ጉዳይ ብቻ ነው፣ በወንዶች የ5000 ሜትር የፍጻሜ ውድድር። ይህ የፍጻሜ ውድድር ከተደረገ በኋላ የሚመዘገበውን ውጤት ተወዳዳሪዎቻችን ሀጎስ ገብረሕይወትና ቢንያም መሐሪ የሚያደርጉትን እንቅስቃሴ አይተን የመጨረሻ መረጃዎችን ከ ወደ ድሮ ጋር በተያያዘ ወደ እናንተ የምናደርስም ይሆናልና ጠብቁን እንላለን። ሩበን አሞሪም ደስታው ተመልሷል። የማንቸስተር ዩናይትዱ አሰልጣኝ አሞሪም ማንቸስተር ዩናይትድ ከዚህ በኋላ እንዲህ ባለው ስሜት እንዲህ ባለው የማሸነፍ ከፍ ያለ ፍላጎት ወደ ጨዋታ እየገባ የተሻለ ውጤት ማምጣት ይቀጥላል የሚል አስተያየቱን ሰጥቷል። እነዚህንና ሌሎች ጉዳዮችን እያነሳን ነው የተወሰኑ ደቂቃዎችን ከእናንተ ጋር የምናሳልፈው። ሰላም ጤና ይስጥ ጤና እንደምናላችሁ፣ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋራ መድረስ እንዲችል ማገዛችሁን ቀጥሉ እስካሁን ጌታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ደግሞም ምሽት ላይ የሚደረገውን የአርሰናልንና የማንቸስተር ሲቲን ጨዋታ በተመለከተ ለየት ያለ ግምት ግምቱና አዲስ የመጣውን ኦሪጂናል የምትወዷቸውን ክለቦች ማሊያ ከኛ ውሰዱ እንላለን። ግን ግምታችሁ ለየት ያለ መሆን አለበት። እንዲህ ይሆናል ብዬ አስባለሁ እያላችሁ የተወሰነ ሀሳብ ጨምሩበት። ለሆነው ነገር የቀረባችሁትን መርጠን የምንሸልማችሁ ይሆናል። ወደ ጉዳዮቻችን ስንሄድ ማንቸስተር ዩናይትድ ከቼልሲ ትላንት በኦልትራፎርድ ያደረጉትን ጨዋታ እናነሳለን። ዩናይትድ ይህንን ጨዋታ ሁለት ለአንድ በሆነ ውጤት አሸንፈዋል። በጣም ብዙ ክስተቶች፣ በጣም ብዙ ድራማዎች፣ በጣም ብዙ ሊወሰዱ የሚገባቸው ትምህርቶች የነበሩበት ጨዋታ ነው። በነገራችን ላይ የእግር ኳስ ተንታኞች እንደነ ጄሚ ሬድናፕ ያሉት የቀድሞ እግር ኳስ ተጫዋቾች ማንቸስተር ዩናይትድ ትላንት እጅግ እጅግ በጣም የሚያስፈልገውን ጠቃሚ ሶስት ነጥብ እንዳገኘ እየተናገሩ ይገኛል ያገኛሉ ምክንያቱም ማንቸስተር ዩናይትድ ያለፉትን ጥቂት ቀናት እንዴት ባለ ስሜት እንዴት ባለ ውዝግብ ውስጥ እንዳለፈ ሁላችንም እናስታውሳለን። ማንቸስተር ዩናይትድ የሚዲያውን ትኩረት አግኝቶ የነበረው አሰልጣኙን ያሰናብታል፣ አሰልጣኙ አብሮት ይቆያሉ ወይንስ ደግሞ ቀጥሎ ምን ይሆናል የሚለውን ጥያቄ በሚያነሱ ዘገባዎች ዙሪያ እንደነበረ ይታወሳል። ትናንት ማንቸስተር ዩናይትድ ከአምስተኛው ደቂቃ ጀምሮ የነበረውን የተጫዋቾች ቁጥር ብልጫ ተጠቅሞ ሁለት ጎሎችን አስቆጥሮ የጨዋታውን የበላይነት የወሰደ መስሎ ነበር። ነገር ግን ካዜሜሮ በፍጹም በፍጹም ሊሰራ የማይገባውን ስህተት ሰራና የማንቸስተር ዩናይትድን ድል እስከ መጨረሻው ጥያቄ ምልክት ውስጥ እንዲወድቅ አደረገው። ስጋት ነገሰ፣ ስጋት ሰፈነ። ግን ማንቸስተር ዩናይትድ ሜዳ ላይ የነበሩ ተጫዋቾች በሚገባ ጫናውን ተቋቁመው ሁለት ለአንድ በሆነ ውጤት አሸንፈው ውድድሩን አጠናቀቁ። ስለዚህም የማንቸስተር ዩናይትድ የትላንትና ድል ለነበረባቸው ጫና መቃለል ትልቅ አስተዋጽኦን ያደርጋል። እንደገናም ደግሞ የተጫዋቾቹን የአሸናፊነት ስሜት ወደ ተሻለ ደረጃ ይመልሳል ይላል። ጅሚ ሬድናፕ ነው ይሄንን የሚናገረው። የማንቸስተር ዩናይትድ ተጫዋቾች ትላንት ውጤቱን ለማስጠበቅ ያሳዩት እንቅስቃሴ ከተወሰኑ ቀናት በፊት ይነገር የነበረን አንድ ነገር፣ በተለይ እየጎላ ወጥቶ የነበረውን ነገር ያከሰመ ሆኗል ነው የሚለው ባለሙያው። እንግዲህ ከተወሰኑ ቀናት በፊት ምን ነበር ይነገር የነበረው? የማንቸስተር ዩናይትድ ተጫዋቾች ኮንፊደንሳቸው ሉዝ አርገዋል በአሰልጣኙ የጨዋታ ሀሳብ ዙሪያ። ስለዚህ ተጫዋቾች በአሰልጣኛቸው ሀሳብ ላይ ኮንፊደንስ ሉዝ ካደረጉ ወይም መተማመን ካቃታቸው የሜዳ ላይ ፐርፎርማንሳቸው በእጅጉ ይጎዳል፣ ይሳሳል፣ የመጫወት ፍላጎትም ያጣሉ ነው። ትላንትና ያየነው ነገር ግን ሲጻፍ ከነበረው በእጅጉ የተለየ ነው። የማንቸስተር ዩናይትድ ተጫዋቾች ማድረግ ያለባቸውን ነገር በሙሉ አድርገዋል። መክፈል የነበረባቸውን ዋጋ በሙሉ ከፍለዋል። በከፍተኛ ድካም ውስጥ ሙሉ ሶስት ነጥቡን ይዘው ወጥተዋል። አሁን የአሞሪም ደስታ ተመልሷል። አሞሪም ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ላይ ብዙ ሳቆች፣ ብዙ የደስታ ስሜቶች ፊቱ ላይ ይታዩም ይነበቡም ነበረ እና ሩበን አሞሪምም ከዚህ በኋላ በዚህ ላይ የገነባን በተከታታይ ጨዋታዎችን የምናሸንፍ ቡድን ለመሆን ተግተን መስራት አለብን የሚል አስተያየትን ሰጥቷል። እጅግ በጣም ተደስቻለሁ። እጅግ በጣም ጥሩ ስሜት በውስጤ ተፈጥሯል። የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ ማድረግ የሚገባቸውን ነገር በሙሉ አድርገዋል። እንዲህ ያለውን አግሬሲቭነስ፣ እንዲህ ያለውን ታጋይነት የማንቸስተር ዩናይትድ ተጫዋቾች በቀጣይ ጨዋታዎችም ላይ በተከታታይ ሊተገብሩት ይገባል የሚል ሀሳብን ነው ሩበን አሞሪም ለጋዜጠኞቹ የተናገረው። ከቀይ ካርዱ በፊት ማለትም የቼልሲው ግብ ጠባቂ ከመውጣቱም በፊት በጣም አሪፍ እንቅስቃሴን አሳይተን ነበረ፣ የተሻልን ነበርን። ማሸነፋችን ድሉን መውሰዳችን ይገባናል ብዬ አምናለሁ የሚል አስተያየትንም ሰጥቷል። ነገር ግን ለማንቸስተር ዩናይትድ አሁንም በጣም ብዙ የሚቀርቡ ትችቶች አሉ። እነዚህ ለሚተቹን ሰዎች እየመጣን ሁልጊዜም መልስ መስጠት አይጠበቅብን ይሆናል። ማድረግ የሚሻለውና ማድረግ የምንመርጠው ተቺዎቻችንን በተግባር ዝም ማሰኘት ነው፣ በማሸነፍ ሜዳ ላይ የተሻሉ ሆኖ በመገኘት የሚል አስተያየትን ነው እየሰጠ የሚገኘው ሩበን አሞሪም። ስለዚህ የአሞሪም ሀሳብ ይሄኛው ትክክል ይመስለኛል። ለእያንዳንዱ ትችት እየወጡ መልስ መስጠት አስቸጋሪም የማይቻል በጣም ደግሞ የሚያደክምም ሊሆን ይችላል። ስለዚህ አሞሪም የሚለው ማንቸስተር ዩናይትድ ከዚህ ተነስቶ ቀጣይ ከብሬንትፎርድ፣ ቀጣይ ከሰንደርላንድ በሚያደርገው ጨዋታ ላይ የአሸናፊነት ስሜትን የያዘ የአሸናፊነትን ስሜት የሚያስጠበቅ ፐርፎርማንስና ውጤት ማምጣት ይኖርብናል፣ ለዛ ተግተን እንሰራለን የሚል አስተያየትን ሰጥተዋል። የምንሳሳታቸው ስህተቶች ደግሞ መታረም መቻል አለባቸው። ራሳችን ላይ ችግሮችን የምንፈጥር ራሳችንን ወደ መከራ የምንከትበት አካሄድ መስተካከል አለበት ብሎ በካዚሜሮ የተሰራውን ስህተት ለመተቸት ጥረት አድርጓል። ትምህርት እንደሚወሰድበትም አረጋግጧል። ለማንኛውም በማንቸስተር ዩናይትድ ቤት ትልቅ ፎይታ በአሞሪም ላይ ደግሞ ትልቅ የደስታ ስሜት ተፈጥሯል። ከዚህ በኋላ በሚደረጉት ጨዋታዎች ማንቸስተር ዩናይትድ ከኮንሲስተንሲ ጋር የተያዘ ችግር እንዳይታይበት ብለው ባለሙያዎቹ መክረዋል። ግን ደግሞ ዛሬ ደግሞ ልዩ ነው። በኤምሬትስ ስቴዲየም አርሰናል ማንቸስተር ሲቲን ያስተናግዳል። በዘንድሮ የውድድር ዓመት ዋንጫን ለማሸነፍ የሚጠበቁ ክለቦች ናቸው። አርሰናልም ማንቸስተር ሲቲም ለሻምፒዮንነት በሚሰጣቸው ግምት ሊቀዳደሙ ይችሉ ይሆናል። ነገር ግን ሁለቱም በግምቶቻችን ውስጥ አሉ። አርሰናል በበጣም ብዙ ባለሙያዎች፣ በሱፐር ኮምፒውተር፣ በኤ አይም ቢሆን ዋንጫን ከማሸነፍ ወይም ሻምፒዮን ከመሆን ጋር በተያዘ ከማንቸስተር ሲቲ ይልቅ የበዛውን ግምት ይወስዳል። ይህ በራሱ ስለ አርሰናል የሚነግረን ነገር አለ። አርሰናልና አርቴታ የደረሱበት ደረጃ ያሳያል። ከጥቂት ጊዜያቶች በፊት እንዲህ ያለውን ሀሳብ መስጠት ቀልድ ነበረ ወይም አላዋቂ ያሰኝ ነበር፣ ማንቸስተር ሲቲን ከአርሰናል ለሻምፒዮንነት ማሳነስ። ሌላ የአርሰናልን እድገት የሚያሳየን ሀቅ ደግሞ ከተወሰነ ጊዜ በፊት አርሰናል ሲቲን ለማሸነፍ የቻለው ከ22 ጨዋታዎች በሁለቱ ብቻ ነበር። በዚህ እውነት ውስጥ ነው አርሰናልን የምናውቀው። አሁንስ ያልን እንደሆነ አሁን በደንብ እያሸነፈው ይገኛል ለምሳሌ ባለፉት አራት ጨዋታዎች ማንቸስተር ሲቲ አርሰናልን ማሸነፍ አልቻለም ይልቁንም አርሰናል ከአራቱ ጨዋታዎች ሁለቱን በድል ውጤት አጠናቋል ሁለቱ ደግሞ በአቻ ውጤት የተጠናቀቁ ጨዋታዎች ናቸው ደግሞም ለመጨረሻ ጊዜ ሁለቱ ክለቦች የካቲት ወር ላይ አድርገውት በነበረው ጨዋታ ኤምሬትስ ላይ ተገናኝተው አርሰናል አምስት ለአንድ በሆነ ውጤት አሸንፎ መለወጡን በተግባር አሳይቶን ነበር ካረሳ ነው አሁንም ከዛሬው ጨዋታ በፊት የአርሰናልን አሸናፊነት በጣም ብዙ ሰዎች ይገምታሉ። የቀድሞ እግር ኳስ ተጫዋቾችም የአወራ አፎካካሪ ድርጅቶችም እንደዚሁም ደግሞ ኮምፒውተሮችም ጭምር አርሰናል የተሻለ የማሸነፍ እድልን እንዳለው እየተናገሩ ይገኛሉ። በነገራችን ላይ ዛሬ አርሰናል ማንቸስተር ሲቲን የሚያሸንፍ ከሆነ ከአስር አመት በኋላ በተከታታይ ሁለት ጨዋታ ማንቸስተር ሲቲን ማሸነፍ በመቻል አዲስ ነገርን አርቴታና ተጫዋቾች ጋዜጦቹ ይሰራሉ። ትልቁ ጥያቄ አርሰናል ይህንን ማድረግ ይችላሉ ወይ የሚለው ነው። ይህንን ትልቅ ጥያቄ ስንመልስ የተለያዩ መንገዶችን ማሰብ፣ በተለያዩ መንገዶች ነገሮችን ለማየት መሞከር ይኖርብናል። ግን ጥያቄው ይህንን ማድረግ ይችላሉ ወይ የሚል ስለሆነ አዎ፣ በደንብ ይችላል የምንልባቸውን ምክንያቶች እናስቀድምና ሀሳባችንን ወደ እናንተ እናድረስ። በደንብ ይችላል አርሰናል፣ ምክንያቱም አንደኛ በጣም ጠንካራ ስኳድ አለው በዚህ ሰዓት አርቴታ እንደዚሁም ደግሞ አርሰናል። ስለዚህ የአርሰናልና የአርቴታ ጠንካራ ስኳድን መያዝ በውድድር አመቱ፣ በፕሪሚየር ሊግም ሆነ በአውሮፓ ቻምፒዮንስ ሊግ ላይ የአርሰናልን ውጤታማነት እንድናይ አድርጎናል። ለምሳሌ ስለ ስትሮንግ ስኳድ ወይም ደግሞ የስኳድ የቡድን ስብስብ ጥንካሬን ማሳያ አድርገን የምንወስደው ለመጨረሻ ጊዜ አርሰናል ያደረገውን ጨዋታ ቢሆን በአውሮፓ ቻምፒዮንስ ሊግ ከአትሌቲክ ቢልባኦ ጋር በሳን ማሜስ ያደረገውን ጨዋታ ነው የምንጠቅሰው በዛ ጨዋታ ግንባታ ላይ አምስት አርሰናል በክረምት ያስፈረማቸው አዳዲስ ተጫዋቾች ሜዳ ላይ የነበሩበት እድል ነበር። ከነዚህ አምስት አዳዲስ ፈራሚ ተጫዋቾች አራቱ የመጀመሪያ ተሰላፊም ነበሩ። ስለዚህ አርሰናል አምና በነበረው ጥንካሬ ላይ የጨመራቸውን አዳዲስ ተጫዋቾች የመጀመሪያ ተሰላፊነትን እድል እየሰጠ ተማምኖባቸው ወደ ሜዳ የሚያስገባቸው ልጆች አሁን የአርቴታ ናቸው። ይሄ አርሰናልን በተጫዋቾች ስብስብ ጠንካራ እንዲሆን አድርጎታል። ከዛ በተጨማሪ ግን ጨዋ ጨዋታውን ለማሸነፍ ደግሞ ተቀይረው የገቡት ተጫዋቾች ቁልፍ ሚና ነበራቸው። ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ አንዳቸው ጎል አገቡ፣ ሌላቸው አሲስት አደረጉ። ደግሞ ሌላኛው ሲያገባ፣ ሌላኛው አሲስት አደረገ። ስለዚህ ጎልና አሲስት አድርገው አርሰናል ከሳንማሜስ ሙሉ ሶስት ነጥብ ይዞ እንዲወጣ አደረገው። ይሄ ያለምንም ጥርጥር ጥንካሬን ነው የሚያሳየው። የአርሰናል የተጫዋቾች ስብስብ ጠንክረዋል። የተጫዋቾቹ ስብስብ ስፋት አለው ብለን ስንናገር አሁን የጠቀስናቸው ብቻ አይደሉም ማሳያዎቻችን። በዛው የአትሌቲክ ቢልባውና የአርሰናል ጨዋታ ወቅት ተቀይረው የገቡት ማርቲኔልና ትሮሳርድን አነሳን እንጂ በተቀያሪ ወንበር ላይ የነበሩትን አንዳንድ ተጫዋቾች ስናነሳ ዊሊያም ሳሊባ ተቀያሪ ወንበር ላይ ነበር፣ ሉዊስ ስኬሊ፣ እንደዚሁም ደግሞ ንዋኔሪ ናም ኖርጋርድ፣ እነዚህን ሁሉ የመሳሰሉ ምርጥ ምርጥ ተጫዋቾች ተቀያሪ ወንበሩ ላይ አሉ። ስለዚህ የገቡትም ጠንካራ ተቀይረው የገቡትም ለአርሰናል ማሸነፍ ምክንያት የሚሆኑ የተቀያሪ ወንበር ላይ ቁጭ ብለው ያየናቸውም ተጫዋቾች አርሰናልን የበለጠ አስፈሪ የሚያደርጉ ናቸው። በነገራችን ላይ ተቀይሮ በመግባት ጎል የማስቆጠር አቅም የአንድን ቡድን ጥንካሬ በደንብ አድርጎ ያሳያል። ከ2023 24 የውድድር ዓመት አንስቶ እንዲህ ያለው ጥንካሬ ያለው ሊቨርፑል ነው። ተቀይረው በገቡ ተጫዋቾች አርባ ጎሎችን አስቆጥሯል። ከ2023 24 የውድድር ዓመት በኋላ ብራይተንን ሆቭ አልቢዮን 39 አርሰናል አምስት። ስለዚህ እንዲህ ባለ ተቀይረው በሚገቡ ተጫዋቾች የጨዋታን ውጤት መቀየር በመቻል ወደነ ሊቨርፑል አቅም እየተቃረበ ይገኛል። በነገራችን ላይ ለእኔ በእስካሁኑ የእንግሊዝ ፕሪምየር ሊግ የ2025/26 የውድድር ዓመት ባየናቸው ጨዋታዎች ሊቨርፑል አምስቱንም ጨዋታ ሲያሸንፍ ባይም፣ በቡድን ጥንካሬ በተሻለ ቡድንነት ግን አርሰናል ይበልጥብኛል። ምናልባት በዚህ ጉዳይ ላይ የእናንተን ሀሳብ ደግሞ ማወቅ ብንችል እጅግ በጣም ደስ ይለናል። አርሰናል ይህንን ማድረግ ይችላል ወይ፣ ለማንቸስተር ሲቲ እና ለአርሰናል ጨዋታ የድልን ውጤት ማምጣት ይችላል ወይ ለሚለው ጥያቄ ሁለተኛው በደንብ ይችላል የሚለው ምክንያታችን ስለ ማንቸስተር ሲቲ ወጥ አቋም ማሳየት መቻል ገና እርግጠኛ ለመሆን አለመቻላችን ነው። ማንቸስተር ሲቲ የውድድር ዓመቱን ሲጀምር ወልቭስን አራት ለዜሮ በሆነ ውጤት ሲያሸንፍ የብዙዎቻችን አስተያየት ስለ ሲቲ በጎ ነበር። ከዛ በኋላ ተከታትለው በመጡት የቶተናምና የብራይተንን ሆፍ ቫልቢዮን ጨዋታ ግን መልሰን የምነካዋል ስለ ፔፕ ጋርዲዮላም አበቃለት የሚል ነገርን ጋዜጦቹ ጻፉ። ግን እንደገና በማንቸስተር ደርቢ ጨዋታ አሸነፈ። ከዛ በኋላ ናፖሊንም ረታ። አሁን ስለ ማንቸስተር ሲቲ እርግጠኛ አይደለንም። ስለ አርሰናል ግን በእርግጠኝነት የሚሰማን ስሜት በጎ ነው። ሌላው ይህንን ጥያቄ ስንመልስ በደንብ ይችላል ብለን የመለስነውን ያህል ደግሞ በስጋትነት የሚነሱ ነገሮችም አሉና እሱንም ማንሳት ተገቢ ነው። ስለዚህ አርሰናል ዛሬ በጨዋታው ላይ ስጋት የለበትም ወይ የሚለውን ጥያቄ ስናነሳ ለዚህም መልሳችን በደንብ አለ የሚል ነው። አንደኛው የአርቴታ የትልቅ ጨዋታ ሜንታሊቲ ዋነኛ ስጋት ይሆናል። እንግዲህ ይህንን በተመለከተ ለብዙዎቻችሁ አዲስ ማብራሪያ መስጠት ተገቢም አስፈላጊም ላይሆን ይችላል። ምክንያቱም በቅርቡ ከሊቨርፑል ጋር በተደረገው ጨዋታ አርቴታ ያደረገውን ነገር ብዙዎቻችን አልወደድነውም እንደ ልክም አልቆጠር ነውም አርሰናል ለምን ተጠንቅቆ፣ ለምን ፈርቶ፣ ለምን ሊቨርፑልን አካብዶ ገባ? በጨዋታው ላይ አለመሸነፍን መርጦ ለምን ወደ ውድድሩ ገባ የሚል ጥያቄን ስናነሳ ነበር። መሆን የነበረበት ሊቨርፑልን ለማሸነፍ መጫወት ነበረበት። ይህንን ሄንሪም፣ ይህንን ጋሪ ኔቭልም፣ ይህንን ሌሎችም ትልልቅ የሚባሉት የቀድሞ እግር ኳስ ተጫዋቾች በተደጋጋሚ የሚያነሱት ነው። በዛ ሊቨርፑልና አርሰናል አንፊልድ ላይ ባደረጉት እና ሊቨርፑል አንድ ለዜሮ ባሸነፈበት ጨዋታ አርሰናል አንድ ብቻ ኢላማውን የጠበቀ ሙከራ ነው ያደረገው ይሄ የልጆቹ አለመቻል ሳይሆን የአርቴታ የጨዋታ ምርጫ ነው። ስለዚህ ስጋት አለ ወይ ስንባል በደንብ ባለ ያልንበት የመጀመሪያው ምክንያት የአርቴታ የትልቅ ጨዋታ ሜንታሊቲ ላይ መተማመን ስለሚቸግረን ነው። ሁለተኛው ስጋቱን የሚያጠናክረው ደግሞ ተጋጣሚው ማንቸስተር ሲቲ መሆኑ ነው። አዎ ማንቸስተር ሲቲን በተመለከተ እርግጠኝነት ገና አልተሰማን ይሆናል፣ ግን ማንቸስተር ሲቲና ፔፕ ጓርዲዮላ ናቸው ኤኒታይም የሆነ ነገር ማድረግ የሚችል ቡድንና የሚችል አሰልጣኝ ነው። ስለዚህ እነዚህ እነዚህ ነገሮች በስጋት እምነት ልናነሳቸው የምንችል ይመስለኛል። በነገራችን ላይ ዛሬ ለአርቴታ ወይም ለጓርዲዮላ አዲስ ነገር የሚሰሩበት ቀንም ሊሆን ይችላል። ምክንያቱም ቅድም እንዳልነው ባለፉት አራት ጨዋታዎች አርሰናል በማንቸስተር ሲቲ አልተሸነፈም፤ በሁለቱ አሸነፈ፣ በሁለቱ ደግሞ አቻ ወጣ። በፔፕ ጋርዲዮላ የአሰልጣኝነት ሕይወት የትኛውንም ተፎካካሪ አሰልጣኝ በአምስት ጨዋታ ማሸነፍ ሳይችል ቀርቶ አያውቅም። ጋርዲዮላ ዛሬ አርሰናል ማንቸስተር ሲቲን የሚያሸንፍ ከሆነ ለአርቴታ አዲስ ታሪክ ነው የሚሆነው በጋርዲዮላ በአምስት ተከታታይ ጨዋታዎች ያልተሸነፈ የመጀመሪያው አሰልጣኝ ይሆናል ማለት ነው። ይህንን ታሪክ አርቴታ ይሰራዋል ወይ የሚል ጥያቄ ነው። ደግሞ ሌላ የማንቸስተር ሲቲ አሳሳቢ ብለን የምናነሳው ልማድ ደግሞ አለ። ማንቸስተር ሲቲ በአለፉት ተከታታይ የውድድር ዓመታት ከሚቸገርባቸው ወይም ደግሞ ከሚታይባቸው ምክንያቶች አንደኛው ከአውሮፓ ቻምፒዮንስ ሊግ ጨዋታ በኋላ በሚደረጉ የፕሪሚየር ሊግ ጨዋታዎች የማንቸስተር ሲቲ የውጤት ሪከርድ እጅግ ከሚባለው በላይ ደካማ ነው። ካለፉት ሰባት ከቻምፒዮንስ ሊግ በኋላ በተጫወታቸው የፕሪሚየር ሊግ ጨዋታዎች በአምስቱ ተሸንፏል።

ባለፈው የውድድር ዓመት የካቲት ላይ በኤምሬትስ ስቴዲየም በአርሰናል አምስት ለአንድ በሆነ ውጤት የተሸነፈውም ከቻምፒዮንስ ሊግ በኋላ በተደረገ ጨዋታ ነበረ። ስለዚህ በዚህ ሳምንትም ከናፖሊ ጋር ተጫውቷል። ይሄንን ብቻ ሳይሆን አርሰናል ከአትሌቲክ ቢልባኦ ከተጫወተ ከሁለት ቀናት በኋላ ነው ማንቸስተር ሲቲ ከናፖሊ ጋር የተጫወተው። ይሄ ማለት አርሰናል የሁለት ተጨማሪ ቀናት አድቫንቴጆች አሉት። እዚህ ላይ እንግዲህ የማንቸስተር ሲቲን ከቻምፒዮንስ ሊግ መልስ መድከም የአርሰናል አርሰናል ደግሞ ሁለት ተጨማሪ ቀናትን ማግኘት ለአርሰናል ብርታትንና ተጨማሪ ጥንካሬን ሊሰጠው ይችላል። ግን ስለ ስጋት እያወራን ከነበረ አርሰናልን በዛሬው ጨዋታ ላይ ምን ያሰጋዋል? ያን እንደሆነ ሃላንድ ብለን መናገር ደግሞ እንችላለን። በዚህ ላይ ምንም ጥርጥር ሊገባን የሚችል አይመስለኝም። ምክንያቱም ኤርሊንግ ብራውት ሃላንድ በዘንድሮ የውድድር ዓመት እጅግ በጣም አስፈሪ የሚባል አቅም ላይ ከሚገኙ የፊት መስመር ተጫዋቾች መካከል አንዱ ነው። ራሱ ፔፕ ጋርዲዮላም ስለ ሀላንድ በሚናገርበት ጊዜ ሶስት ዋንጫዎችን አሸንፈን የውድድር ዓመቱን ባጠናቀቅንበት 202223 ማንቸስተር ሲቲ ያን ጊዜ ዘትሪብል ዊነር የነበረበት ነው። ፕሪሚየር ሊግ፣ ኤፌ ካፕ ና ቻምፒዮንስ ሊግን ሲያሸንፉ ሃላንድ የተሻለ ብቃት ላይ ነበረ። ነገር ግን አሁን የማየው ሃላንድ ይላል፣ ፔፕ ጋርዲዮላ ከ202223ቱም የበለጠ እና የተሻለ ነው ይላል። በነገራችን ላይ በአውሮፓ ቻምፒዮንስ ሊግ የበቀደሙ የናፖሊና የማንቸስተር ሲቲ ጫው ዋታ ጎል አስቆጥሮ ነበር። ሃላንድ በ49 ጨዋታ ሀምሳኛ የቻምፒዮንስ ሊግ ጎሉን በማስቆጠር አዲስ ሪከርድም ጭምር የሰበረበት ነው። ይሄ ትልቅ ቁጥር ነው። ምክንያቱም ማንም፣ የትኛውም እስከ ዛሬ ድረስ በተለየ ጀግንነት፣ በተለየ ጉብዝና የምናነሳው ተጫዋች የአውሮፓ ቻምፒዮንስ ሊግ 50 ጎል ላይ ለመድረስ 49 ጨዋታ በቅቶት አያውቅም። ለምሳሌ የቻምፒዮንስ ሊግ የምንጊዜም ኮከብ ግባግቢ የምንለው ክርስቲ ክርስቲያኖ ሮናልዶ ሀምሳ ጎል ላይ ለመድረስ ዘጠና አንድ ጨዋታ አስፈልጎታል። ሊዮኔል ሜሲ ሀምሳ ጎል ላይ የደረሰው ከ66 ጨዋታ በኋላ ነው። ሮድ ቫልኒስተሮይ ስልሳ ሁለት ጨዋታዎችን ተጫውቶ ነው 50 ጎል ላይ የደረሰው። ኤርሊንግ ብራውት ሃላንድ ግን 50 የቻምፒዮንስ ሊግ ጎል ለማስቆጠር 49 ጨዋታዎች በቂው ነበሩ። አዲሱ ታሪክ የሱ ነው። የዘንድሮ የውድድር ዓመትም ያለምንም ጥርጥር ኤርሊንግ ብራውት ሃላንድ የተለየ ነገር የሚችልበት የውድድር አመት ነው። ግን ደግሞ ማንቸስተር ሲቲ ሃላንድ እንዳለው ሁሉ አርሰናል ደግሞ እጅግ በጣም ጠንካራ የሚባል የተከላካይ ክፍል አለው። እስካሁን ድረስ ባደረጋቸው አምስት ጨዋታዎች አንድ ጎል ብቻ የገባበት፣ ዛሬ ጨዋታው በሚደረግበት ኤምሬስ ስቴዲየም እስካሁን ድረስ ጎልን ያላስተናገደ፣ እንዲህ ባሉ ትልልቅ ጨዋታዎች ላይ ትልቅ የመከላከልን አቅም ከአርሰናል ብንጠብቅ አያሳፍሩንም። ምክንያቱም ባለፈው የውድድር አመት አርሰናል ምንድን ነበር ጥንካሬው ሲባል የተከላካይ ክፍሉ አደለም? በፕሪሚየር ሊጉ በአውሮፓ ቻምፒዮንስ ሊግ ላይም እነሱ አርሰናሎችና ኢንተር ሚላን በተሻለ የተከላካይ አቅም የሚነሱ ክለቦች ነበሩ። ብቻ በጣም ብዙ ምክንያቶች አሉ የዛሬው ጨዋታ ልዩ ነው እንድንል የሚያደርጉን። አሁንም በድጋሚ እናስታውሳችሁ ጨዋታው ከመደረጉ በፊት ዳግም ወደ እናንተ እንመጣና በጨዋታው ዙሪያ ማወቅ የሚገባችሁን አዳዲስ ነገሮች እንነግራችኋለን። ሌሎች ክለቦችን የተመለከቱ መረጃዎችም ወደ እናንተ ይደርሳሉ። የዓለም ዋንጫ ዛሬ ይጠናቀቃል። ኢትዮጵያ በመጨረሻም የወርቅ ሜዳሊያን ታገኝ ይሆን የሚለውንም ጥያቄ በጉጉት እምንጠብቀው ይሆናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። እናስታውሳችሁ አርሰናል ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ልዩ ግምት ገምቱ። የልዩ ግምት አሸናፊዎች የማሊያ ስጦታችሁን ትወስዳላችሁ። በያላችሁበት ሰላም ለናንተ ይሁን፣ ኢትዮጵያ ለዘለዓለም ትኖር።